ሙሽራው በሰርጉ ስነ ስርዓት ላይ ሕይወቱ አለፈ። አሽራፍ አቡ ሐኪም በሀገሬው ባህልና ወግ መሠረት ልቡ የወደዳትን ኮረዳ መርጦ ለቤተሰቡም አሳውቆ ለሰርጉ ቀን ቀጠሮ ይዟል። አክም በፈቀደ መጠን ለሰርጉ አስፈላጊው ዝግጅት ተጠናቋል። ሙሽራውም ሙሽሪትን፣ ቤተ ዘመድ እና ወዳጅ ጓደኛ ልጆች ሁሉ ተሰብስበው ሰርጉ ላይ እየታደሙ ነበር። ሙሽሮች እጅ ለእጅ ተያይዘው እየጨፈሩ በቤተ ዘመዱ ታጅበው በደስታ እያሳለፉ ያልታሰበ ነገር ተከሰተ። ሙሽራው በግብፅ ባህል ጥንዶች ሲጋቡ የሚይዙትን ዱላ እንደያዘ ድንገት ተዝለፍልፎ ወደ መሬት ወደቀ። የሰርጉ ታዳሚዎች የሙሽራውን ሕይወት ለማትረፍ ጥረት ቢያደርጉም ግን አልቻሉም። ሙሽራው በደስታው ቀን ሕይወቱ አለፈ። ደስታው እና ጭፈራው ወደ ሐዘን ተቀየረ። የሙሽራው ሞት መንስኤ የልብ በሽታ መሆኑን በሀገሪቱ ሐኪሞች መረጋገጡን ዘሰን ዘግቧል። የልብ ድካም ማለት ልብ ሙሉ በሙሉ ሥራዋን ማቆም ሳይሆን በጤነኛ መንገድ ተግባሯን ማከናወን አለመቻል ማለት ነው። ልብ ስትደክም ደክም የሚታዩ ምልክቶች የትንፋሽ መቆራረጥ፣ ማታ ከተኙ በኋላ አየር በማጠር የድካም ስሜት፣ የእግር ማበት፣ የልብ ትርታችን ከፍ ማለትና በስርዓት መምታት አለመቻል፣ ስራ ስንሰራ ቶሎ መድከም፣ ሳል፣ በተለይ ማታ ማታ አንዳንድ ጊዜ ሲያስለን ደም የቀላቀለ አክታ መኖር፣ ሆድ መንፋት፣ ፈሳሽ በሰውነታችን ውስጥ ስለሚከማች የሰውነት ክብደት መጨመር፣ የምግብ ፍላጎት መቀነስ፣ የልባችን ትርታ ምት ለሰው መታወቅ በልብና የግራ በኩል ደረትና ትከሻ ላይ የህመም ስሜት መሰማትና የመሳሰሉት የልብድካም ምልክቶች ናቸው። ከላይ የተጠቀሱት ምልክቶች በአንድ ጊዜ ላይ ታዩ ይችላሉ። እንዲሁም እነዚህ ምልክቶች የታዩባቸው ሁሉም ሰዎች የልብድካም አለባቸው ማለትም አይደለም። ነገር ግን እንደነዚህ አይነት ምልክቶች ተደጋግሞ ከተከሰተ ወደ ህክምና ተቋም መሄድ የግድ እንደሚል የህክምና ባለሙያዎች ይናገራሉ። የልብድካም ማለት ልብ ሙሉ በሙሉ ስራዋን ማቆም ሳይሆን በጤነኛ መንገድ ተግባሯን ማከናወን አለመቻል ማለት ነው። ልብ ስትደክም የሚታዩ ምልክቶች የትንፋሽ መቆራረጥ፣ ማታ ከተኙ በኋላ አየር በማጠር የድካም ስሜት፣ የእግር ማበት፣ የልብ ትርታችን ከፍ ማለትና በስርዓት መምታት አለመቻል፣ ስራ ስንሰራ ቶሎ መድከም፣ ሳል፣ በተለይ ማታ ማታ፣ አንዳንድ ጊዜ ሲያስለን ደም የቀላቀለ አክታ መኖር፣ ሆድ መንፋት፣ ፈሳሽ በሰውነታችን ውስጥ ስለሚከማች የሰውነት ክብደት መጨመር የምግብ ፍላጎት መቀነስ፣ የልባችን ትርታ ምት ለሰው መታወቅ፣ በልብና የግራ በኩል ደረትና ትከሻ ላይ የህመም ስሜት መሰማትና የመሳሰሉት የልብ ድካም ምልክቶች ናቸው። ከላይ የተጠቀሱት ምልክቶች በአንድ ጊዜ ላይታዩ ይችላሉ። እንዲሁም እነዚህ ምልክቶች የታዩባቸው ሁሉም ሰዎች የልብ ድካም አለባቸው ማለትም አይደለም። ነገር ግን እንደነዚህ አይነት ምልክቶች ተደጋግሞ ከተከሰተ ወደ ሕክምና ተቋም መሄድ የግድ እንደሚል የሕክምና ባለሙያዎች ይናገራሉ።